ለምንድነው ድን ነው ማዞረው እንደሆነ ሄደህ ትነግራታለህ፣ ውሸት እንደሆነ ሄደህ ትነግራታለህ። አለበለዚያ ግን ይሄ የአሁኑ ነገር ደግሞ። ሰላም ሰላም፣ ውድ እና የተከበራችሁ የኔ ተወዳጅ ፋሚሊዎች፣ እንደምንቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይበልኝ እያልኩኝ እንግዲህ ከብዙ ቆይታና መጥፋት በኋላ እንግዲህ ዛሬ መጥቻለሁ ማለት ነው። ያው እንግዲህ አብዛኞቻችሁ የተፈጠረ ያለውን ነገር ታውቃላችሁ። እኔም የማደርጋቸው ነገሮች ግራ ስለገባኝ ምን ማድረግ እንዳለብኝ ምን ውስጥ መግባት እንዳለብኝ ግራ ስለገባኝ ነው። ምክንያቱም እየሆነ ያለው ነገር በጣም ውስብስብና ከጭንቅላቴ በላይ እየሆነ ስለሆነ ማለት ነው። እኔ እንደዚህ አይነት ነገር እንዲፈጠር አስቤ ያለም ምናምን ያረኩት ነገር አይደለም። ያው ማውቃት ልጅ ናት፣ ኖርማል አንዳንድ ጊዜ እንገናኛለን ምናምንና በተንኮል ነው በቃ ጸጋ ተንኮል አስቦ እኔ እንደዚህ አይነት ፎቶ እንድነሳ ወይም በቃ ዓላማ የነበረው ነገር ነው በሰዓቱና እኔ መድኃኒት ተደርጎ የተለያዩ ነገር አለ። በቃ የሰው ልጅ ለማጥመር ከተፈለገ የታሰበበት ነገር ያላሰበ ሰው ላይ እንዴት ነው ቀላል ነው። እና እንደዚህ አይነት ነገር የተፈጠረው እና እኔ ከእሷ ጋር ለማጣላት ወይ ደግሞ እኔ እና እሷ ያለን ግንኙነት በዚሁ እንዲቀር ነበር የሚፈልጉትን። እኔ ራሴን በጣም እየጣርኩ ነው ለማናገር ይቅርታ ለመጠየቅ በጣም በብዙ ነገርና። አሁን ግን ግዴታ ፀጌ አሁንም እያረፈ ስላልሆነ ነገሮችን መስመር እንዲያስጥ ከዚህ የባሰ ጉዳይ ውስጥ ሊያስገባቸው የሞከረ ስለሆነ ግዴታ ዛሬ እሱን ጠርቼ ማስጠንቀቅ ማስጠንቀቂያ ነው። በቃ ከዚህ በኋላ የሆን ነገር ቢያደርግ በቃ እርምጃ ሊወሰድበት ወይም ደግሞ እኔ ዛሬም እርምጃ ለመውሰድ ተዘጋጅቼ ነው የመጣሁት። ግዴታ ይህን ያህል ነገሮች በዚህ ልክ ከደረሱ እኔም አቅም እንዳለ ማሳየት ወይም ዝም ሲባል ፍርሃት፣ ትግስቴን እንደ ፍርሃት አድርጎ እያሰበው ስለሆነ አንድ ሰው ዛሬ እዚህ መጥቻለሁና ነገሮችን ማስተካከል ከሆነ ግዴታ እሱን አርፎ እንዲቀመጥ ወይ ደግሞ ማስጠንቀቂያ ከትንሽ ቅጣት ጋር ሰጠው ነው ዛሬ ወደ እናንተ የመጣሁትና እናንተም ሀሳብ አስተያየታችሁን በኮመንት እንድታስቀምጡ ምክንያቱም እኔ ጥፋተኛ ነኝ ብዬ ስለማላስብ ማለት ነው። በእርግጥ አድርጌዋለሁ ስተሰርች ያለው ግን ለዛ ጥፋት ይቅርታ ጠይቄያለሁ። እኔና እሷ ፎቶ አነሳችኝ እንጂ እንደዛው እንጂ ምንም ያደረኩት ምንም የተፈጠረ ነገር የለም። ስለዚህ እነሱ አስበውበት ያደረጉት ነገር ነው። እኔ ደግሞ ምንም ሳላስብ ነው እዛ ቦታ የተገኘሁት። ራሴን ከሳትኩና ያ ነገር ከሆነ በኋላ ግን ምንም ልቀይረው የማልችለው ነገር ነው። ስለዚህ እኔ ያን ነገር ሲፈጠር እራሱ እንደዚህ አይነት ሀሳብ ነበረው ብዬ አላሰብኩኝ። እነሱ ግን በዓላማ ነበር ያደረጉትና እኔ ፍቅረኛዬን በቻልኩት አቅም ቅርታ ጠይቄ በሰውም በሽማግሌም ሄጄ መሄድ እስካለሁ ቢንጥግ ሄጄ እታረቃታለሁ። ምክንያቱም በጣም ነው የምወዳት፣ በጣም ነው የማፈቅራት። በቃ ሙሉ ህይወቴን ልሰጣት የምፈልጋት ልጅ ነው። ምክንያቱም ብዙ ማሳትነትን የከፈልኩላት ልጅ ናት እና እሷን ማጣት አልፈልግም። በሷ የመጣውን ነገር በሙሉ የትኛውንም ነገር ተጋፍቼ ለማለፍ አሁንም ዝግጁ ነኝ እና ሰሞኑን ብዙ ነገር ሳስብ ሳስተላስል ነበር የከረምኩት እና ዛሬ ጸጋ እንደው ጠርቼ ያለውን ነገር በግልጽ ነግሬ ማስጠንቀቂያ ሰጥቼ ከዚህ በኋላ ወደ ህይወቴ ዝር እንዳይልና ምንም አይነት ነገር እንዲፈጥር እንዳይሞክር ከትልቅ ማስጠንቀቂያ ጋር ሰው ያለው የሚያስጠነቅቀው፣ ከዛ እንደዛ አርጌ ነገሮችን ወደ ሰላማዊ ሁኔታ ለመውሰድ እሞክራለሁ ማለት ነው። እንግዲህ ፀግሽ ጋር እንደውለትና ያለውን ነገር ይመጣል አይመጣም የሚለውን ነገር ሁላችንም አብረን እናያለን ማለት ነው። እንደውለት እና ያው እንግዲህ ሰይዣል ያልኳችሁ እሱ ነው። ብዙ ጊዜ እኔን ለመምታት ወይም እኔን ለመደብደብ ሲሞክር አብዛኞቻችሁ አይታችኋል። ብቻ ለሱ በቃ አላ አቅም የለው ሰላም ነው ማለት፣ ምን ፈልገህ ደወልክ? ምን ቀራው? ዝም ብለህ ትኖራለህ። እን እየተፈጠረ ያለውን ሁሉም ነገር አይተሃላል። የራስ ችግር ነው አልከው። ስለዚህ ሁሉም ነገር አስባችሁና አቅዳችሁ ነው ነው አሁን ስለ አንድ ጉዳይ ላናግርህ ነው የጥብቅ ጉዳይ ላናግርህ ፈልጌ እዛ የተለመደው ፐብሊክ ውስጥ እየጠበኩ ነው የምትመጣ ከሆነ ከዚህ ጉዳይ ጋ የተያዘ ነገር ነው በቃ ስለዚህ ነገሮችን አንተን ያመጣኋቸው ምንድን ነው የጨረስነው ምንድን ጨረስ ነው አንተ የራስህን ህይወት እኔ በማላውቀው መልኩ የራስህ ህይወት ተበላሸ ያንተ ህይወት የተበላሸው በታሪች ምክንያት ነው ብለህ ይህን ህይወት ለማበላሸት በዚህ ልክ መራመድ ነበረብህ ይሄን ይወስ ምስቅልቅሉን ነው አጣው፣ ምስቅልቅሉን። ኦኬ እሺ፣ እኔ አሁን አንተን ማናገር ብቻ ነው የምፈልገው፣ ማናገር ብቻ ነው የምፈልገው። ሌላ አንድ ስቴፕ፣ አንድ ጊዜ አንተን አግኝቼ ማናገር ብቻ ነው የምፈልገው። ማናገሩን እንዳንተ ዘርዛላ ስላልሆንኩኝ ችግር የለብኝ፣ መልስ መውራት ትችላለህ። እሺ፣ ምንም ሁን፣ ግን አሁን ትመጣለህ አትመጣም? እኔ እንድትመጣ ነው በቃ አሁን አንዴና፣ ከዚህ በኋላ ከፈለክ ገለል መግባት ትችላለህ። አትምጣ። ከፈለክ ግን አሁን ማልመጣን ነው እኔ አሁን ና ነው በቃ አሁን ምናና ያለውን ነገር በግልጽ እናወራ። ከዚህ በፊት አንተ ብዙ ነገር አድርገሃል አይደል? አንተ ራስህ ምን እንደሚያደርኩት። እንዴ አይ እሱ ስለማስፈራራት ምናምን እሺ። አሁን እንድትመጣ ብቻ ነው የምፈልገው። እመጣለሁ። እስኪ ምን እንደምታመጣ ይሄ እኮ በቃ እና እዛው እየጠበቅኩ ነው። እንግዲህ ፋሚሊዎች በጉልበትም ቢሆን በምንም እመጣለሁ ብሎኛል። እንግዲህ በቃ በኔ አቅም ቅድም እንደነገርኳችሁ ነው፣ በጣም ብዙ ቪዲዮች ላይ እሱ እኔን ለመጉዳት እኔ እንትን ለማለት ምናምን ሲሞክር አይተናሉላችሁንም። እና አብዛኞቻችሁ ደግሞ ለምን እሱን ስራ ታታችሁ ብላችሁም ሀሳብ የሰጣችሁ ያላችሁ ከኔ ሊያልፍ ስለሚችል ከኔ ሊያልፍ ስለሚችል አንድ ጓደኛዬን ጠርቼ ከእኔ አቅም በላይ ሲሆን ነገሮችን ማኔጅ አድርጎ ወይ ደግሞ በቅጣትም በማስጠንቀቂያ መልክ ከዚህ በኋላ ከኔጋ እንዳይረስ እንዲያደርግልኝ ነው እሱን የጠራት። እንግዲህ ፋሚሊዎቼ እንግዲህ መጀመሪያ እሱን ማየት ስለሌለበት እሱ ይገባና መጀመሪያ የነበረበት ከኔጋ አውርተን ማንግባባና ነገሮችን በዚህ ሂደት የማይመልሳቸው ከሆነ ይመጣና እርምጃ ለመውሰድ እንሞክራለን ማለት ነው። ከዛው ጉባኤ እሺ ፋሚሊዎች ትንሽ እንጠብቀው። ጎዳና ጎዳና ጋር እኔ አሁን በአጭር አማርኛ መንፈልገ ነው ምናምን አትበለኝ። እንደዚህ አይነት እርምጃ ለምን እንደወሰድክና በዚህ ልክ እኔን የኔ ህይወት መመሳቀል ወይም የእኔን ህይወት ማበላሸት ለምን እንደፈለክ በግልጽ ትነግረኛለህ። ምክንያቱም እኔ አንተ ህይወት ላይ ምንም ያመጣሁት ነገር ስለሌለ አንተ በራስህ የገባህበት ጉዳይ ነው። ያንተ ህይወት እኔን አይመለከተኝ ማለት ይሄ ሁሉ ነገር አድርጎ እኔና ጓደኛዬ መለያየት ወይም እኔና ፍቅረኛ የማጣራት ለምን አስፈለገ? አንደኛና ሁለተኛ ሁለተኛ ደግሞ ጨምር የምነግር ነገር ማለት ነው። ሆን ብላችሁና አስባችሁ ያረጋችሁት ነገር ስለሆነ በዚህ ይልክ ታሪክ ይሳሳታል ብለ አለማሰብን በግልጽ እየተናገርክ ነው። ምክንያቱም እኔ እንደማልተሳሳት በግልጽ ያሳየህ በግልጽ ያሳየህበት ምክንያት ሆን ብለህ ነው። በመድኃኒት እና በሴት ልጅ አንተ ለማጥመድ ለማጥመድና ሲጀመር ሆን ብላችሁ ከሆነ በዛ ሰዓት እንዴት ፎቶ ለማንሳት ነኝ? ሆን ብላችሁ አስባችሁ ከልጅቷ ጋር ተናግራችሁ ሲጀመር እኔ ከዚህ ልጅ ጋር ልጣላና እኔ እሷን በፈለኩበት መንገድ እኮ ይቅርታ ጠይቄ ልነግር ነው አንደኛ ሁለተኛ ሁለተኛ ከዚህ በኋላ እኔ ህይወት ላይ ምንም አይነት ተጽዕኖ ነው ያንተ፣ ካለ እኔ ታሪዎስ በቃ ይሄንን መልሼ ነው እኔ ነው ላስጠነቅቅን የጠራኸው ሁለተኛ ማለት ነው። ሁለተኛ ለምንድነው ማዞረው? ሁለተኛ ማለት ነው። ሁለተኛ ሁለተኛ እኔ እንደዚህ አይነት እርምጃ ወስዳለሁ ብትል ሲጀላ ከዚህ በኋላ ወይኔ ታዲያ ምን እናርገሻው ነው? ምን? አይደለም አይደለም አይደለም። ምን ሁሉም ነገር የለም በዚህ ጋር ያረካለው፣ እንድትጠነቀቅ ነው እንድትጠነቀቅ ነው። እኔ ከዚህ በፊት ብቻ ብዙ ጊዜ ብዙ ነገር አድርገህ የኔ ነው ለማበላሸት የምጥረው አንተ በዚህ በዚህ ልክ ማነህ? ማነህ አንተ? ሁለተኛ በኔና በዚህ ህይወት መሀል አልቃ ገባለሁ ብትል ሲጀመር እቺ ልጅ አግኝተህ አሁንም ቢሆን የተፈጠሩትን ነገሮች በሙሉ ታስጠፋለህ። ሁለተኛ ውሸት እንደሆነ ሄደህ ትነግራታለህ። ውሸት እንደሆነ ሄደህ ትነግራታለህ። አለበለዚያ ግን ይሄ የአሁኑ ነገር ደግሞ እኔ አሁንም ማስጠንቀቂያ ነው እየሰጠ ያለው ማስጠንቀቂያ ነው። ከዚህ የከፋ ነገር ደስብህ ይችላል። ውሸት እንደሆነ ዳይሬክት ሄደህ ቀጥታ ይነግራታለህ አስባችበት። ያደረጋችሁት ነገር ከልጅቷ ጋር ተመካክራችሁ በፎቶ በፎቶ ማስረጃ ከልጅቷ ጋር ፈልጋችሁ ያደረጋችሁት ነገር እንደሆነ ውሸት እንደሆነ ትነግራታለህ። የኔን ህይወት አታበላሹም። የአንተ ያልተጀመረ ህይወት ነው፣ የኔ ግን የለፋሁበት ነው። እቺ ልጅ ልጣትና ከዚህ የከፋ ነገር ነው የሚደርስበት። ታስተካክለዋለህ፣ ሁሉንም ነገር ታስተካክለዋለህ ነው